ቤተሰብ እንደምታወቀው ባህሩ በደንብ ፀሐይም ነው። እንትኑ እንት በጣም ታዩ ፈርቻለው ድንግጥ ድንግጥ ቢሆን

እንድገባ ገባ ደግሞ አሁን ጸሎታችሁ እዱዋቹ አይነ አንታይ መሰለኝ። ጨለማነ እንት ነበር ይሄኛው ማለት ነው ጭልም አድርጎኛል። ያው ግዴታ መሸ ስላለብኛ ነው የተሸፈንኩት። የሚቻለውን ነገር እያሳወኩ ነው የሚሄደው። እንግዲህ አሁን ወደ ባህር ደርሰናል። በባህር እንደሚሄድ ሁ ታውቃላችሁ። ማዘር ሁሉንም ነገር የጋድሳኝ ናት። ሁሉም ነገር እንዳለች አስተካክላልኛለች፣ እና አሁን ልክ ባህሩ ጋር ነው የደረስነው። ብቻ አላውቅም ፈጣሪ በጣም ነው የፈራሁት። የእውነት ባህሩ ስታይ ምናምን ባህሩ በደንብ ፀሐይ፣ በጣም የሚያስፈራው እና ድንግጥ ድንግጥ ያለ ነው እና ብቻ በረሃ ነገር ነው። በጣም ነው የሚያስጠላውና የምታቁት ታቁት አላችሁ። ብቻ በጣም ነው የሚያስጠላው ምናምን ፋሚሊ እንደዚህ ይሻለኛል እኔ የትም ወደ ሀገር የማውቀው ምናምን ሁላችሁም ታውቃላችሁ፣ የነበርኩበትን ቦታ እና እስካሁንም ከጎኔ የነበራችሁ አሁንም ከጎኔ ይሁን እና በዚህ አጋጣሚ ደግሞ ትልቁ ቻናል የትንሽ ችግር አጋጥሞታል አደጋ ላይ ነው ያለውና ያው እዛ በነበርኩበት ሰዓት ጠፍቶብኝ ነበር ኢሜል ምናምን አዲስ ቻናል ከፍቻለሁ። ከስር ሊንኩን እና ባዩን ላይ አስቀምጥላችኋለሁ እና ሳብስክራይብ እያደረጋችሁ በሱ ነው ከዚህ በኋላ ቻናል ላይ በዚህኛው ሳይሆን በሱ ነው የምለቀቀው የምችለውና እሱ ሳብስክራይብ ያደረጋችሁ ቤተሰቡ ከጎን እስካሁን ድረስ ላይ ነበራችሁኝ፣ አሁንም ደግሞ ከጎን ነው። ከዚህ በኋላ ደግሞ ብዙ ብዙ ነገሮችና አዳዲስ ነገሮች እየመጣሉኝ በሰፊው ደግሞ ሀገሬ ላይ ስገባ ፈጣሪ ካለ በሰላም ከገባሁኝ ብዙ ብዙ ነገሮች አዳዲስ ነገሮች ቪዲዮ እየለቀቅኩት እንላለሁ። ከዚህ በኋላ ደግሞ የምሰራው ቤት ስገባ ወይስ ኢትዮጵያ ስገባ ፋሚሊ አሁን ቢሆን ከጎን ይሁን። አይ ቤተሰብ እና ብቻ በረሃ ነገር ነው ሰው በጣም ነው የሚያስጠላው፣ እና ያው የምታውቁት ታውቁት አላችሁእና ብቻ በጣም ነው የሚያስጠላው። ምናምን ፋሚሊ እንደምታዩኝ እኔም እንደዚህ ጥቁርቁርቁር ቁርቁር ብያለሁ። ያው ዞሮ ዞሮ ከዛ ከዛ ካለሁበት ቦታ ይሻለኛል። ምክንያቱም ወደ ሀገር የማግባት ምናምን ሁላችሁም ታውቃላችሁ የነበርኩበትን ቦታ እና እስካሁንም ከጎኔ የነበራችሁ አሁንም ከጎን የሆኑልኝ እና በዚህ አጋጣሚ ደግሞ ትልቁ ቻናሌ ትንሽ ችግር አጋጥሞታል፣ አደጋ ላይ ነው ያለው እና ያው እዛ በነበርኩበት ሰዓት ቀፍቶብ ነበር ኢሜል ምናምን። አዲስ ቻናል ከፍቻለሁ፣ ከስር ሊንኩንና ባዩ ላይ ሊንኩን አስቀምጥላችኋለሁ እና ሳብስክራይብ እያደረጋችሁ በሱ ነው ከዚህ በኋላ ቻናል ላይ በዚህኛው ሳይሆን በሱ ነው መለቀቀ የምችለውና እሱ ሰብስክራይብ እያደረጋቸው ቤተሰቡ ነው ከጎኔ እስካሁን ድረስ ላይ ነበራችሁኝ። አሁንም ደግሞ ከጎን ነው። ከዚህ በኋላ ደግሞ ብዙ ብዙ ነገሮችና አዳዲስ ነገሮች እየመጣለኝ በሰፊው ደግሞ ሀገሬ ላይ ስገባ ፈጣሪ ካለ በሰላም ከገባሁ ብዙ ብዙ ነገሮች፣ አዳዲስ ነገሮች ቪዲዮ እየረቀቅኩ እንትላለሁ። ከዚህ በኋላ ደግሞ የምሰራው ቤት ስገባ ወይስ ኢትዮጵያ ስገባ ነው ቪዲዮ የምሆነውና ፋሚሊ አሁን ቢሆን ከጎን ነው አይለይ፣ ጸሎታቸው አይለይ። በጣም ብዙ ሰዎች ናቸው። ሲያምር ግን እንትኑ ውሃው በጣም የሚያምር ነፃ ነው ነገር ነው እና በጣም ደስ የሚለው ብቻ ግን ያስፈራል። የሆነ ድምፁ ያስፈራል። እና ሚሊ እንደዛ ነውላችሁ። የህዝቡ ንፋሱ ልሄድ ነው መሰለኝ በጣም ንፋስ አለና ሄሎዌ ከአምስት አክሮባታችሁን እንጂ አላውቅም። ግን ንፋሱ ይዞኝ ይንሄር ነው ፋሚሊ እና በጣም ደስ የሚለው የእውነት እና የዚህ ላይ ያሉ ድወጣ ነው በጣም ያስፈራ ፋሚሊ። ጸረታቸው አይለኝም። በአዲስ ቻናል በአዲስ ቤቻ እስከምንገናኝ ድረስ ደህና ሁኑልኝ። ዶቼ እወዳችኋለሁ።